ስሙንም ዓሊ ብዬ አወጣሁለት። እንዲሁም ሙሉ በሙሉ እርግጠኛ ነበርኩ የዛ የዱዓ ውጤቴ እንደሆነ። እኔ የረሱላችንን ሰለላሁ ዐለይሂ ወሰለም ተአምራቶችን አይቼ ያደረግኩት ዱዓ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለምም እዚህ ቤት ውስጥ ልክ እንደዚህ ነው እየኖረ ያሉት። አቡ ጣሊብ ልክ እንደ አባት እየተንከባከባቸው፣ ፋጢማ ቢንት አሰድ ደሞ ደግሞ የእናትነት ፍቅር እየሰጠች እያሳደጓቸው ነበር። ውድ ተመልካቾቼና አድማጮቼ ረሱላችን ሰለላሁ ዐለይሂ ወሰለም ከተወለዱ ጀምሮ ብዙ ተአምራቶችን ነግሬያቸዋለሁ። ከነዛ ውስጥ አንዱም አንድ ቀን ረሱላችን ሰለም በልጅነታቸው ጊዜ የመካ መንገዶች በሙቀት ታጭቀው ነበር። ንፋሱም ያቃጥል ነበር። አየሩም ደግሞ በሙቀቱ ይጋረፍ ነበር። በዛም ጊዜ የሰውን ቀልብ የሚገዛ ኑር ፊታቸው ላይ ነበረ። ያን ጊዜ ረሃብ ተሰማቸውና ነገር ግን ፊታቸው ላይ ፈገግታ አልጠፋም ነበር ከሳቸው ራቅ ብሎ የአቡጃህሊ ተምር ዛፎች ነበሩ ከአንድ ይሁዳዊ ጋርም በማዳበሪያ ቴምራቸውን እየሞሉ ነበር ረሱላችን ሰለላሁ ዐለይሂ ወሰለም በተረጋጋ መንፈስ ወደዛው ጠጋሉ በልባቸውም ሁለት ፍሬ ቴምር እንኳን ባገኝ በማለት ጠጋሉ ወደ ተምሩ ሰላምታንም ካቀረቡ በኋላ ለስለስ ባለ ድምፅ አጎቴ በጣም እርቦኛል፣ ሁለት ፍሬ ትምሮችን ትሰጠኛለህ? አሉት አቡ ጃህልም አንተ ሙሐመድ ተምር እሰጥሀለሁ፣ ችግር የለውም ነገር ግን አንድ ቅድመ ሁኔታ አለኝ። እያ የቆመው ልጅ ይታያል? የሱን ማዳበሪያ ተቀበለውና በጭንቅላት ተሸክመ ቤቴ ድረስ አድርስ አሉት። ያኔ ነው ተምር የምሰጥ ሲላቸው፣ ረሱላችንም ሰለላሁ ዐለይሂ ወሰለም ያለምንም ማንገራገር ፈገግ እያሉ ለዛ ይሁዳ ማዳበሪያውን ተሸክሜ ለመውሰድ ዝግጁ ነኝ አለው። ይሁዳውም በመገረም በዚህ እድሜ ያክል ትልቅ ማዳበሪያ ተሸክማለ? ሲለው፣ በእርግጠኝነት አሉ ረሱላችን ሰለላሁ ዐለይሂ ወሰለም። ከዛ ደግሞ ጉዟቸውን ቀጠሉ። በእያንዳንዱ እርምጃቸው ኑሯቸው ያንጸባርቅ ነበረ። አቡ ጃህልና ይሁዳዊ ሰውየም ከኋላ ጸጥ ብሎ እየተከተሏቸው ነበር። እሳቸውም ቤት አድርሰው ማዳበሪያውን ካወረዱ በኋላ አሁንም ረጋ ባለ ድምፅ፣ አጎቴ በላሁን ተምሮቼን ስጠኝ አሉት። እሳቸውም አንድ ፍሬ ብቻ ትምህርት ሲሰጡት፣ አሁንም ረሱላችን ሰለላሁ ዐለይሂ ወሰለም በተረጋጋ መንፈስ አጎቴ አንዳትጨምረኝም እንዲ አሉት። የእሳቸው መልካም አንደበትና ተማጽኖ ግን አቡ ጃህል ትቢቱን ቀሰቀሰውና ረሱላችን ን ሰለላሁ ዐለይሂ ወሰለም በጥፊ መታቸው። በዛኑ ሰዓት ሰማይ ቀለሙን ቀየረ፣ አየሩም ዝም አለ፣ ተራራዎችም ጸጥ አሉ። ሕፃኑን ልጅ በድለው በዳዩ አቡ ጀህል ፈገግ እያል ወደ ቤታቸው ሲገቡ ልክ በዛኑ ሰዓት አንድ የሚገርም ነገር ተከሰተ። በተምር የተሞላውን ማዳበሪያውን ከፍቶ ሲያይ አቡጃህል እጅግ በጣም በመገረም ግራ ተጋባ። ማዳበሪያ ውስጥ የነበሩ እያንዳንዱ ተምሮች ወደ ድንጋይነት ተቀይረዋል። እዛ ቦታ ላይ ይህን ሁኔታ እያየ ያለ አንድ ይሁዳዊ በአግራሞት ሁኔታዎችን አፍጥጦ ካየ በኋላ፣ ከዛም በፍጥነት እየሮጠ ወደ አለቃው ሄደ ይህንን ጉዳይ ለመናገር በዚህ በኩል ደግሞ አቡጃህል ከቤታቸው ወጡና በቁጣ አንተ ሙሐመድ፣ ምን አይነት አስማተኛ ብትሆን ነው ባክ! አንተ ነህ የኔን ተምሮች በራስህ አስማት ወደ ድንጋይነት የቀየርከው አሏቸው። ይቀጥል።